ሰሜኑ የኢትዮጵያ የፖለቲካ ማዕከል ቶተሊ የስልጣን ሴንተሩ ከሰሜን መውጣት አለበት የሚለው የኔ መቋም አን የአንተ መቋም የማንኛውም ኢትዮጵያ ቋም። ሰሜኑ የኢትዮጵያ የፖለቲካ ማዕከል ቶታሊ የስልጣን ሴንተሩ ከሰሜን መውጣት አለበት የሚለው የኔ መቋም አን የአንተ መቋም የማንኛውም ኢትዮጵያ ቋም። ኤፍሬም ማዴቦ ፖለቲካ ላይ ቆይቷል ማለት አገሬን ወዳለው ምናምን የሚል ሰው ነው። ግንቦት ሰባት ምናምን ውስጥ ነበረ ምናምን። ፖለቲካ እጁ የቱ ጋር አጉሮ የቱ ጋር እንደሆነም የሚያውቀው አይመስለኝም። ገለጻ መቸገር ብቻ ሳይሆን ፖለቲካውን የሚረዳበት መንገድ ልክ እኔ በጣም ነው የምገረመው። አብይ አህመድ ወደ ስልጣን መጥቶ ሁለት አመት ሶስት አመት አራት አመት ኤፍሬም አደቡ እገረዳለሁ በግድ ብሎ እምቢ አጎንብሶ የሚገረድ ነው ለአብይ አህመድ አረ ልክ አይደለም ስንለው ውጭ ሳደብ ነበር እኛን አመፀኞቹ እያለ እኔ እኮ ማፈር የሚባል የለም ወይ ነው እኮ የሚያናድዱት አፍረት የሚባል የለም ወይ የሚናገሩት የሚያወሩት ለምን ለማን ነው ኤፍሬም አደቡ ለኢትዮጵያ ዝበርልኝ እንደ ማንም ሰው በመጀመሪያው አመት ላይ ለአብይ አህመድ ገበረ ወይ፣ የሆነ ነገር አደረገ ምናምን አለ። መገበረ ምን ነው? ድፍን የኢትዮጵያ፣ አለም አቀፉ ማህበረሰብ ሳይቀር ተስፋ ሰጪ ነገር አለ ብሎ የደገፈበት ዘመን አለ። ዊ ኦል ዲዳ ፖለቲካ ቃለው ነው የሚለው። ይፈይ ማድቦ ግን አራት አመት አምስት አመት ተኝቷል። አዲስ አበባ ቃል አስጠጋ ብሎ በኩልኩም እያነገለ አባረረው አብይ አህመድ። አንድም ቦታ ምንም ማጠጋጋት የለም እንደዚህ አይነቶችን ሰዎች አላስጠጋ ብሏቸዋል ብርሃኑ ነጋን ወስዶ ስሮ ወተፈ እነሱን አራቅ ይሄ የፖለቲካ ጥላቻ ያሰከረው ሰው እንደዚህ መሆኑን እንደው በይፋ እንኳን መጣ እንኳን ወጣ ነው የሚለው ምን አለ ፍሬ ማዴቦ የኢትዮጵያ ፖለቲካ ለዘመናት አለ በሰሜኖቹ ሲመራ ነው ቅድም እንዳልኳችሁ ነው ልጅ መረራ ጉዲና በኢትዮጵያ ታሪክ በኢትዮጵያ ምናምን በትግል አመለካከት ያለው እምነት አሁን እንደሚያስፈልገው የፌዴራል ስርዓት በስርዓት ለውጥ ላይ ያለው አመለካከት ከአብይ አህመድ የተለየ ምን አለው ብዬ እንደምጠይቀው ኤፍሬም ማዴቦ በአስተሳሰብ ከአብይ አህመድ የተለየ አይደለም። በአንዳንድ ነገሮች ኤፍሬም ማዴቦ ብሶት አገኘዋል። ለምሳሌ አብይ አህመድ በኢትዮጵያ የመንግስት ግዛት ዘመን ኢትዮጵያ የኖረችበትን ታሪክ አብይ አህመድ ምን ብሎ ነው የሚያነሳው ባለቤት ነን ኦን እናደርገዋለን ለማለት ለመዋጥ ለመሰልቀጥ ፋሲል ቤተ መንግስት ላይ መጥቶ እንትና ኦሮሞ አለው እንትና ምናምን እያለን የሚቆጥረው ኤፍሬም ማዴቦ ግን የኢትዮጵያ ፖለቲካ ሲመራ የነበረው በሰሜን ተጽዕኖ ነው ይላል ይሄ ማለት ኤፍሬም ማዴቦ በአብይ ቦታ ቢሆን ከአብይ የባሰ ለአማራ ህዝብ ጠንቅ ነው ኤፍሬም ማዴቦ። እንዲህ አይነት ሰዎች አብይን ስለተቃወሙ ብቻ ፊት ሊሰጣቸው አይገባም። ድንበር አለ። ከእንደዚህ አይነት ወሮበላ ሰዎች ጋር ድንበር ሊኖረን ይገባል። በጣም በሚደንቅ ሁኔታ የሰውዬ ምን የሚል ነገር ተናግሯል። አሁን አሁን እኮሉ ትላንት ከትላንት በስቲያ በሰሜን ነው ሲመራ የነበረው በሰሜን ተጽዕኖ ውስጥ ነበር የነበረው። ኢትዮጵያ ከዛ እንድትላቀቅ እንፈልጋለን ምናምን ይላል። አሁን ከእንደዚህ አይነት የፖለቲካ ደህና ቁርጥ ጋር የጋራ ሀገር መጋራት አይከብድም? መጀመሪያ የሰሜን እኔ እኮ በጣም ነው የሚገርመኝ የኢትዮጵያ የመንግስት ስርዓት ሃይማኖትም ስልጣኔም በሰሜን በኩል ነበረ። ሰሜን ይላል የሰሜኑ ሀይብላውና በጣምን፣ በጣም ነው የሚያሳዝነው በእውነት እንደዚህ አይነት ትላንት የሰሩት በደል ሳያንስ እንደገና ሁነው ነው በህዝብ ላይ በደል የሚሰሩት እነዚህ ሰዎች ምንድን ነው ያደርገው? ይህ ሰውዬ እንዴ ምንድን ያደረገው የሰሜን ህዝብ? አሁን አክሱም የአክሱም ስልጣኔ ማን ነበረበት? ዛሬ ደቡብ ያለው ጉራጌ እኮ ነበረ። እዛው ጉራ ከሚባል ማህበረሰብ የወጣ ነው። እንደ ኢትዮጵያዊ መስተጋብር ምናምን እንደተጠበቀ ይሁንና፣ ሰሜን ላይ የትኛው ማህበረሰብ ነበረ? በጣም የሚያሳፍረው ፓርት የሚገርመውም እነ ኤፍሬም ማዴቦ ፖለቲከሊ ኢሳይያስ እንዳለው እንጭጭ መሆናቸውን የምታየው እራሱ ይሄ የኦሮሚያ ባህልና ምናምን የጻፈው አንድ መጽሐፍ አለ። አብይ አህመድ ከተናገረ ውጭ የኦሮሚ ፖለቲካ ኤሊቶቹ አንድ ክሌም የሚያረጉት ነገር ምንድን ነው? የፖለቲካ ምናምን ማንነታችንና ምናምን ከሰሜኑ በኋላ በሂደት እየተገፋን ወደ ደጋማው ወደ ዳር ሄድን እንጂ በመጀመሪያው ሰሜን የነበረው ስልጣኔ የኩሽን ፓየር ስልጣኔ ነው። እና እኛ ኩሾቹ ነን እያሉ እኮ ነው ክሊን የሚያደርጉት የፍሬማ ዴቦ አንድ ሺህ ዓመት ገዝተናል እያሉ እኮ ነው ኩሾቹ። አንተ ሰሜን የምትለው አማራ ጥላቻ አምሮ ስላለ ብቻ፣ ትግሬ የሚለው ስለምትጠላው ብቻ፣ ሌላ አይደለም። መሪ የሆነ ጥላቻ አድገውበታል። አስተሳሰባቸው ከዛው ከኢህአዴግ አስተሳሰብ የተለየ አይደለም። የጠላው ትግሬ የሚለውን አማራ የሚለውን ነው። አሁን ታሪክ አምጣና በዛ በሰሜን መንግስት በነበረበት ጊዜ አክሱም ላይ እነማን ነበረ የነገሱት? ትግሬ ነገሰ ሊለይ ነው? አማራ ነገሰ ሊል ነው? ማን ነገሰ ሊል ነው? እስቲ በአክሱም ዘመን መንግስት ትግሬነት፣ አማራነት በዛን ጊዜ አልነበረም። እንዴ ኦሮሞ፣ ትግራይ፣ ጉራጌ ምናምን የሚባል እኮ የብሔር ፍረጃ እና የጎሳ ምናምን እኮ አልነበረም ቋንቋውም የነበረው የግዕዝ ቋንቋ ነው፣ እስከ ስድስተኛ ክፍለ ዘመን። ከዚያ ሳባ ነበረ እስከ ስድስተኛ ክፍለ ዘመን፣ እስከዚያ ደግሞ አማርኛ ብሔራዊ ቋንቋ እስከሆነበት ጊዜ ድረስ የነበረው ቋንቋ የቤተ መንግስቱ ቋንቋ ግዕዝ ነበር። አማርኛ የቤተ መንግስቱ መግባቢያ እንዲሆን ውሳኔ ካሳለፉት መካከል የ ምንድነው የ አገው የምንላቸው ምንላቸው የዛጎ ምንላቸው ነገስታት እኮ ውሳኔ ሰጪዎች ነበሩ። እና የሰሜን የሰሜን ይላል ኢህአዴግ የሚባለው አካል የማን ስብስብ ነው? ስልጣኑ ፖለቲካ ፓወሩ ወደ ደቡቡ እንዲመጣ እንፈልግ ነበረ ይላል። የፖለቲካ ስልጣን ወደ ደቡብ ለመውሰድ ሰሜኑን ከኢትዮጵያ ፖለቲካ ለመነጠል ኤፍሬም ማዴቦ ቁምጣ ገዝቶ የሚለብሰው አማራ በሚሰጠው ገንዘብ ነበረ መግዣሉ። ከደቡብ ለኤፍሬም ማዴቦ አስር ሳንቲም ያዋጣለት አልነበረም። ከኦሮሞ ተወላጆች አስር ሳንቲም ለኤፍሬም ማዴቦ የሚሰጠው አልነበረ። ግንቦት ሰባት የሚባል ድርጅት ህልውናው የተገነባው ዳር እስከ ዳር አማራ የሆነው ዲያስፖራ ኢትዮጵያን ይታደጓታል ብሎ በማሰብ ኮንትሪቢት የሚያደርገው ነበር። ስለዚህ ሊትራሊ አሁን ኤፍሬም ማዴቦ ያረጋገጠው በግንቦት ሰባት ውስጥ ለነበሩ የአማራ ተወላጆችና በቀናነት ኢትዮጵያን ለመታደግ ሲሰሩ ለነበሩ እንደ ኤፍሬም ማዴቦ እንደ ብርሃኑ ነጋ ያሉ አመራሮች ምን ያህል የነከሱ አማራ ጠል እንደነበሩ ማረጋገጫ ነው ለኔ። ስለዚህ ግንቦት ሰባት ውስጥ ነው በቅንነት ለኢትዮጵያ የታገላችሁ አካላት መጸጸት ካለባችሁ እንዲህ ያሉ ሰዎች ናቸው አያችሁ፣ የነበሩት። ከአብይ አህመድ የማይለዩ ሰዎች እዚህ ስልጣን ወደ ደቡብ እንዲሄድ እንፈልጋለን። ስልጣን ወደ ደቡብ ለመሄድ የአማራ ልጆችን እያስገደልክ ነው ኤርትራ ላይ የምትሰራው ነገረኝ ወታደር ብለህ ከአርበኞች ጋር ተዋሃድን ስትሉ ሁለት መቶ ወታደር ነው የነበራችሁ። ሁለት መቶ እነማን ናቸው? እስቲ እንቁጠር እነማን በቁጥር እናምጣቸው። አርበኛ ዘመነ ካሴን ጨምሮ በሙሉ አማራ ተወላጅ ነው እዛ የነበረው ገንዘቡ የአማራ ነፍስ የሚከፍለው አማራ። ስልጣን ከሰሜን አውጥታችሁ ደቡብ ለመውሰድ፣ ግን ግንቦት ሰባት የሚል የኢትዮጵያ ስም ነበር የምትጠቀሙት። ይህንን ነው በኩራት የምትነግረን። የፍሬ አዴቦ መታ ይህንን ያብራራህልን በዚህ ሰሞን ከእነዚህ ጋር ኢትዮጵያዊ ሆኖ መቆጠርም በራሱ ከባድ ነው። እንኳን የእውነት እስቲ ናት ወልደዋለች። ኤፍሬም ማዴቦ ይምጣ መድረክ ላይ እንከራከር። እንዴት አማራ ጥል እንደነበሩ በማስረጃ እንከራከር። ይቅረብና አቅም ካለው። በነገራችን ላይ እኛ ሚዲያ ላይ ብቻ አይደለም፣ በፈለገበት ነፃ ሊያወያዩ የሚችሉ ሰዎች እኔ በማስረጃ ኤፍሬም ማዴቦ አሁን የሚያቀርበውን ይህን ክንክ ብለው አባብሎ የፈለገውን የሚያስወራው ሚዲያ ላይ አይደለም። ይምጣና እስቲ ይሞገት ሰሜን ይላል ከሰሜን መውጣት አለበት ይላል። ከሰሜን ለማስወጣት ከፈለክ ለምን በመጫን ወደ ሌሎርሱወደ ኢትዮ ሶስት ስልሳ ገጽ ቦራ በማለትም የረንብል አካውንታችንን ሰብስክራይብ በማድረግ እና ሌሎችም እንዲያደርጉ በመጋበዝ ኢትዮ ሶስት ስልሳን በቤተሰብነት በመቀላቀልና ኢትዮ ሶስት ስልሳን በገንዘብም በሁሉም መንገድ በመደገፍ አብራችሁ ሁሉን እንላለን። እስካሁንም እያደርጋችሁት ላላችሁት ድጋፍ ከልብ እናመሰግናለን። እንግዲህ ወደዚሁ እናልፋለን። እንግዲህ ወደ ሸዋ የጀግኖቹ ሀገር የምኒልክ ሀገር እያልን ነው። ወደ ሰልፉ መተን ጌጥዬ ባለህበት እንዴት ዋልክ? እንዴት አመሸህላለሁኝ። እንግዲህ ወደ ሰልፉ መተን የሸዋውን ሰልፍ ከመንካታችን በፊት መረጃዎቹን እናስቀድምና በጎንደርም እንግዲህ የጎንደሩ አስደማሚ ምድላለ ትላንትና በአራት አቅጣጫ የመጣው ይሄ ሰው በላ ቡድን በምን መልኩ ነበር የተስተናገደው? ከክምር ድንጋይ ከስማዳ ከሰዴ ሙጃና ከላይ ጋይንት የመጣው ኃይል በአጠቃላይ እንግዲህ የፋኖ ኃይልን እመታለሁኝ የፋኖ ኃይል እርስ በርሱ ሊጋጭ ነው ብሎ ማሰብ ብቻ በአራቱም አቅጣጫ ቢመጣ በአካባቢው የነበሩት ዋና የሚባሉት የመይሳው ካሳ የገብርዬ የተወርዋሪው ክፍለ ጦር የ206ኛ ኮር አንበሳው ጋይንት ክፍለጦር ጦር ጥምር ኃይሉ ከኮ ጥምር ኃይል ጋር በጋራ በመሆን ይህንን ኃይል ሲያራግፉት መዋላቸው ነው የገለጹልን። 30 የሚሆኑ ላይ መለስ ሲሸኙት፣ ከ43 በላይ የሚሆኑ አቁስለውና ከፍተኛ መሳሪያውንም በእጃቸው ማስገባታቸው ነው። ኢንጂነር ደሞዝ ግዳፍ የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ የ ፖለቲካ ወይም ደግሞ የህዝብ ግንኙነት የማህበራዊ ዘርፍ መምሪያ ኃላፊ እንዲሁም ደግሞ የገብርዬ ክፍለ ጦር ህዝብ ግንኙነት ኢንጂነር ደሞዝ ግዳፍ መረጃውን አድርሶናል። እንዲሁም ደግሞ የተገኙ ድሎች ምን ይመስሉ ነበር? አጠቃላይ 206ኛ ኮርን ለመውረር የመጣው ኃይል በምን መልኩ ተስተናገደ የሚለውንም የኮሩ ቃል አቀባይ አርበኛ ግርማ ብሩም ሁለቱም በጋራ የሰጡን መረጃዎች አሉ። ሙሉ መረጃውን ና አርበኛ ኢንጂነር ደሞዝ ግዳፍ የአማራ ፋኑ ጎንደር ጠቅላይ ግዛት ህዝብ ማህበራዊ ዘርፍ መምሪያ ኃላፊና የገብርኤል ክፍለ ጦር ህዝብ ግንኙነት መምሪያ ሰሞኑን በአንዳንድ ካደረጃጀት ውጭ ባሉም ይሁን በሌሎች አንዳንድ ያለመግባባቶች ቀጠናውን ለማስተካከል ወደ ሁለት መቶ ስድስተኛ ኮር ወዳለበት አካባቢ ወለላ ባህር ጉና አካባቢ ነበርን። ሰሞኑን እንደነበርን ይታወቃል። ከዚህ አካባቢም ያው የህዝባዊ ድርጅቱ ከፍተኛ አመራሮች ጨምሮ የጠቅላይ ህዙ አመራሮች ጭምር ችግሮችን ከሌሎች ወንድሞች ጋር በውይይት ለመፍታት ወደ ጉና ቀጠና ነበር። ያው በእርስ በርስ ይሆንልኛል ያለው ፋሽስቱ ስርዓት ሲያዳምጥ ሰንብቶ አልሆነለትም። ተስፋ በመቁረጥ በመሰለ መልኩ ከክምር ድንጋይ ወደ ወለላ ባህር፣ ከላይ ጋይንት ወደ ወለላ ባህር፣ ከስማዳ ወደ ወለላ ባህር እና ከሰደሙጃ ወደ ወለላ ባህር በአራት አቅጣጫ መጥቶ ከቦን ውሏል። የመይሳው ካሳ ክፍለ ጦር አርበኛ በለጠ አንዳርጌ ወይም ቆራጡ የሚመራው የተወርዋሪው ክፍለ ጦር አርበኛ እያስዋባተና አርበኛ አንዳርጌ የሚመሩት ሁለት መቶ ስድስተኛ ኮር አርበኛ ዲሱ ደባልቄ የሚመራው እንዲሁም ገብርዬ ክፍለ ጦር አርበኛ ከፍ ያለው ደስ የሚመራው አንበሳው ገኝት ክፍለ ጦር አርበኛ መላኩ አለልኝ የሚመራው እኒህ አራቱ ክፍለ ጦሮችና የኮሩ ጥምር ኃይል በአንድ ላይ በመሆን ጠላትን ከጠዋት አምስት ሰዓት አሁን ራሱ በሚደውልበት ሰዓት ምሽግ ላይ ሞርተር ዲሽቃ ዙ ሀያ ሶስት ጨምሮ ቢደበድብም ልጆቹ በቆረጣና በደፈጣ እየገቡ በአራቱም አቅጣጫ ሲያረግፉት ውለዋል። ቁጥሩ ተየሌሌ ነው። ቁጥሮ የሰደደው የኦነግ ሰራዊት አዛዥ ብርሃኑ ጁላ ይቁጠረው። ድሮም የጠላቶቻችን ጥንት መቀበሪያ የሆነው የጉና ተራራ ዛሬም በዝረኝነት ክንፍ አሳብዶ የሰደደው የብርሃኑ ጁላና የኮሎኔል አብይ ጦር ሲጋዩሏል። ዘመቻዎቹ እንደቀጠሉ ናቸው። አሁንም ባልኩሽ ልክ ከዛው ፊት ለፊት ነው የምንገኘው። ከሰባት በላይ ነፍስ ወከፍ መሳሪያ፣ አንድ ብሬን ከጥላት ተገኝቷል። አሁን በየክፍለ ጦሮቹ ሙሉ ሪፖርት አልያዝኩም። በእኛ በኩል ብቻ የተገኘውና የዘገብኩልሽ ሌላኛው ነገር ከመይሰው ካሳ ክፍለ ጦር ማለትም አርበኛ ቆራጡ ከሚመራው አንድ ውድ ጓደኛችን ለነጻነቱ፣ ለአማራ፣ ለፍትህ፣ ለእውነት ተሰውቷል። የወንድማችንን ደም እየመለስ ዘመቻችን ይቀጥላል። ወለላ ባህር ብቻ ሳይሆን በቅርቡ ከሌሎች ወንድሞቻችን ጋር የሚሰራ ትልቅ ከተማዎችን የማስለቀቅ ወረዳዎችን የማስለቀቅ ሁሉ ኦፕሬሽን ይቀጥላል ማለት ነው። አመሰግናለሁ። እንግዲህ ከጉዳት አንጻር በዋነኛው ጠላታችን በኩል ወይም ደግሞ በምስለኔ የገዢ ሰራዊት በኩል ሰላሳ ሙትና አርባ ሶስት ወታደሮችን ደግሞ ቁስለኛ ማድረግ ችለናል። የተተኳሽና ሌሎች ወታደራዊ ቁሶችንም በፋኖቻችን እጃቸውን እጃቸው ውስጥ ማስገባት ችለዋል። እንግዲህ በትናንት ነው ማለት ነው። በአጠቃላይ የትናንትና የሙሉ ቀን ውጊያ በጣም ጥሩ የሚባልና ቅንጅት የነበረው ነው። ጠላት መምታት የፈለግነው ማጥቃትና መደምሰስ ነበር። ጠላት ወደ